እና ቆይ ቆይ አንዴ፣ ተራ። ኦኬ ታደርጋለህ? ማን አንተ ነው? አናቀህም፣ አይተና አናቀህም። ሲጀምር ቲክቶክ ላይ የለህም፣ ማለት ምንም የምትታወቅ ሰው አይደለም። ፌመስ አናረገም፣ ይቅርታ፣ ፌመስ አናረገም። አዎ አንተ ፌመስ ልትሆን የፈለግከው፣ ፌመስ በእኛ መሆን ደግሞ የለም። ያው ይቅርታሽ መቶ የሚገርማችሁ ነገር በዚህ ልንገራቸው። እንደውም ቀይ፣ እንደውም ዛሬ እውል አለው እዚህ ምን መሰላችሁ፣ ምንጠራቸው መምህር አለው ውይይት፣ እውቀት ያላቸው መስሏቸው ነው። እንደ እኛ እውቀት አላቸው እያለን ምንጠራቸው መስሏቸው ነው። ኢብሮ እኔ ካላቸው አፌክት አንጻር ነው ማለት ሰው ምን ያህል ሞኝ መሆን እንደሚከተላቸው ነው አረ በለው አይ ግን እነዛ እውቀት ኑሯቸው መስሏቸው ነው እኛ ስንጠራቸው እውቀት የላቸውም እኮ እንዳለ በቃ እሺ ተውት ይሄንን የሆነ ነገር ላወራልና እንዳይደብራቸው ክርስቲያኖች ብዬ ግን በቃ እውቀት ስላላቸው አይደለም እሺ ግን እውቀት ስላላቸው ሳይሆን ለአድማጫቸው ካለ ጫናቸው የተነሳ ነው እሺ፣ ለአድማጫቸው ምናልባት ጫና ያ የሆነ ሳያዳመጣች ሰው እንትናኮ እንትናኮ እንትናኮ ስለሚል እንጂ ይሄ ዲ ነው ናቸው